ረቻ በጣም ደስ ይላል። ረቻ የአባቶች ይዘው የመጡት የፍቅር ባህል ነው። የምትጸለይበት ሰላምና ፍቅር ለምድር የሚጸለይበት ትልቅ ባህል ነው። ያው እንዳየሁት እርጥብ ሳር ይዘው ውሃ ላይ ይጸልያሉ፣ እግዚአብሔር ፈጣሪን ይጠራሉ። ያው ለምድርቱ በወቅቱ እንዲዘንብ በወቅቱ ፀሐይ እንዲወጣ እና ደስ ይላል። እንዲ እንዲህ አይነት የአባቶች በብዛት የአባቶች ነገር ብዙ ነገር ጣፋጭ ነው። ስለዚህ ይሄ የአባቶች መልእክት ወይም የአባቶች ይዘው መጡት ለሰውና ለምድርና ለሰማይ ከእግዚአብሔር ጋር የሚያገናኝ ጸሎት ነው። አይቻለሁ። የሚገርም ነው። ስለዚህ ያው እንዲህ አይነት የሚጠቅመንን ነገር መጣል የለብንም መርሳት የለብንም መተው የለብንም። ይዘን መቀጠል ነው ማስተላለፍ ነው ለትውልድ። እንዳየሁት ከሆነ ስለ ሰው ዘር ነው እንዳየሁት ከሆነ ስለ ሰው ነው የሚጸለየው። ስለዚህ ለወንድማ ማቾች የሚደርስ ጸሎት ነው፣ ለኢት የሚደርስ ለአባት የሚደርስ ለወንድም የሚደርስ ለአያት የሚደርስ ለምድርቱ የሚጠቅም ለትውልዱ የሚጠቅም አንድ የሚያደርግ የሚያፋቅረን ይቅርታን እንድንለምድ ይቅርታን እንድናውቅ ሰላምን እንድናውቅ፣ ሰላም በምን ይመጣል የሚል ባህላዊ ከእግዚአብሔር ጋር የሚያገናኘን የኦሮሚያ ባህል ወይም ደግሞ የኦሮሚያ ውድ ከእግዚአብሔር ጋር የሚያገናኘን ጸሎት ነው። እኔ ጸሎት ነው፣ ሰላም ነው፣ ፍቅር ነው ብዬ ነው የሚገልጸው። የኦሮሚያን ባህል ኢሬቻን የህዝብ ማድረግ ርቻን የኢትዮጵያ ማድረግ የኢትዮጵያን ባህል ለኢትዮጵያ መስጠት፣ የኢትዮጵያን ንጹህ ፍቅር ሰላም የሆነውን የኢትዮጵያን ባህል የኦሮሞ ብቻ ሳይሆን የኢትዮጵያ ነው መሆን ያለበት። ለኦሮሞ ብቻ አይደለም ዝናብ የሚዘንበው፣ ለኦሮሞ ብቻ አይደለም ፀሐይ የሚወጣው። ስለዚህ እነሱ ለህዝብ ለሰው ዘር ለእኛ ለአገራችን ፀሐይ ወጣ፣ ዝናብ ይምጣ፣ ይህ ሁሉ ይብቀል ነው ስለዚህ ይሄ ከሆነ ደግሞ ለህዝብ በሚጠቅም ስለሆነ እነዚህም ከደውሮ ከተለያዩ ቅድም እንዳያቸው በጣም በባህል የጨፈሩ የነበሩት ገብቷቸው መጥተዋል ማለት ነው። ሌላዎችም ገብቷቸው እንደዚህ መምጣት አለባቸው። ኦሮሞዎችም ሌላ ሀገር ሄደው የአንድነት ምልክት ነው። የአንዱ አንተ ቤት እነ መጥቼ መብላት ማለት የአንድነታችን የወንድምነታችን ምልክት ነው።